ሰላም እንዴት ቆያችሁ? ይህ ቪዲዮ በአጋጣሚ እያጸዳን የቀረጽነው ቪዲዮ ነው። ይህ የምታዩት የእንሾሽላ ማሰሮ ነው። በዚህ እንሾሽላ ሞላ አልሞላ እየተባለ እየተጨፈረ ጠላ ይደረግበታል። እንደምታዩት በጣም ነው የሚያምረው። በወርቅ ቅብ በሆነ ማጌጫ ነው የተጌጠው። ግልገሎች አሉት። ሶስት ግልገሎች አሉት። በብዛት ግን የተለመደ ሁለት ግልገል ነው። እኛ ሶስት ግልገል አድርገንበታል። በጣም የሚያምረው ሶስት ግልገል ስለሆነ በዚህ ነው ጠላው የሚቀባበሉት እናቶቻችን። ከዛ ወደዚህ ይሞላል። ይሄ የ30 ሊትር ነው። 20ም 15ም እስከ 50 ሊትር ድረስ ባለው ይሰራል። ይህንን መግዛት መከራየት የምትፈልጉ በዋነኝነት ደግሞ መከራየት የምትፈልጉ ካላችሁ አዲስ አበባ ቡታጀራ እኛ ጋር አለ። ባዮ ላይ ባለው ስልካችን ደውሉልን። ያለ ክዳን ደግሞ ይሄንን ይመስላል። ለጫጫታውና ለቪዲዮ ጥራት ይቅርታ ጠይቃለሁኝ አጋጣሚ ስለሆነ